ሰላም በከፍተኛ ታማ ሆስፒታል ገባች። ሰሞኑን ራሷን ስታ ብዙ ደም ስለፈሰሳት እንዲሁም ደግሞ ጽንሷን ስለወረደ ታመመች። አሁን ላይ የእናቷ ወይም ደግሞ ወንድሟ ወይም ደግሞ ቤተሰቦቿ እንዳይሰሙ ይህን ጉድ ጉዳጉድ በጣም ተጨንቃ ልትሞት ነው። ኢድሜ ለሀና ሀና እንደ ሰራተኛ ሳትሆን እንደ እህት እንደ እናትም ከእናቷ የበለጠ እሷን ስለምታቀርባት ሁሉም ነገር እንዳይታወቅ ከዶክተሩ ጋር ተነጋግራ ጨርሳለች። ዶክተሩ ሙሉ በሙሉ ባይስማማም ደስተኛ ባይሆንም የሃናን ሲል እንግዲህ ይህን ነገር ለማድረግ ተገደዋል። በምን ሆስፒታል እንደገባች በምን ምክንያት እንደሆነ ጽንስ መሆኑን እንዳይታወቅ ወይም ደግሞ የእናቷ ሚላት የሚሆን የቤተሰቧን እንዳይነገር ይህ ነገር ከተነገረ እራሷ እንደምታጠፋ ጭምር ትናግራለች። ማን ሀናን ከማ ከዶክተሩ ጋር ተጣልተው እንደነበሩና በቅርብ ሰላማቸው ወርደው ሰላም እያሉ አሁን በድጋሚ ይህን ነገር ሲፈጠር ያን ያጡትን ሰላም ያገኙትን ሰላም እንዳያጡ ያው ፈርተዋል። በፍርሃት ላይ ነው። ዶክተሩም ግድ ሆኖበት የስራ ስነ ምግባሩ ባይፈቅድም ግን ወዶም ሳይሆን ዝም ብሎም ተሰማምቶ ለማከም ጨርሶ ነበር። ችግሩ በመጨረሻም እንግዲህ ደም እንደሚያስፈልጋትና ደሟም ከእናቷም ከወንድሟም ተመሳሳይ እንዳልሆነ፣ እንዲሁም ደግሞ ከአባቷ ብቻ እንደሆነ ተናግሯል። ነገር ግን ዶክተሩ ጥሩኗ ከአባቷ ከሆነ አባቷ መጥቶ ይሰጣል ቢልም አባቷ እኮ እዚህ አይደለም ከሀገር ውጭ ነው ብላ ሜላ ተናግራለች። እንዲሁም ደግሞ ጨንቋታል። ምን ትሆንብኛለች ልጄ ሰላም ምን ነው አይቼ ሳልጠግብ እያለች ተጨንቃ ልትሞት ነው። አነ በበኩላ ያላትን ሁሉንም ተጠቅማ እንግዲህ ማድረግ አለባትን ሁሉም አድርጋለች። እንዲሁም ደግሞ ቤተሰቡ እንዳያቅና በዚህ ነገር እንደገና ተመልሶ ሰላማቸው እንዳይነሱ ፈርታለች። አንተ ችግር የለውም እኔ አላፍትና ወስዳለሁ ብላለች። ይህ ነገር ሰላም ይሁን ነገር ብትሆን አንቺን ነው የምትጠየቂው፣ ተጠያቂው አንቺ ነሽ ቢላትም ችግር የለውም ቅብል፣ አንተ ብቻ ይሄን አድርገው ብላ ስትነግረው አንቺ ችግር የለውም ብ ዋናው ተጠያቂ እኔ ነኝ ብለዋል። ግን ደስተኛ አይደለም በሚያደርገው ነገር፣ ምክንያቱም ቤተሰው በልጃቸውን ነገር ያገባቸዋል ማወቅም አለባቸው ብሏል። እንግዲህ የሀና አባት ደግሞ ምን ይላሉ? ይሄ መቶ ሺህ ብር እኔ ትኬት እንደመጣ ባላቅም የምትሰራው ስራ ማወቅ እፈልጋለውኝ። በጣም ፈርቻለሁ። የእኔ ስትል ያልሆነ ስራ እየሰራች ሊሆን ይችላል። ሕክምናው የሚያስጀመረችልኝና እንዲሁም ደግሞ ይሄ መቶ ሺህ ብር የመጣበትን ማወቅ እፈልጋለሁ። እባክህን ጆሮዬን ጆሬን የሚባል ልጅ አለና እንግዲህ እሱን እሳቸውም የሚጠብቅ ማለት ነው። ሀናን እንዲከታተል ያው ይሄን ወሰኗል ማለት ነው። ግን ይሄ ነገር አግባብ ነው ጋሺ? አሁን ልጆትን እንዴት ነው ግን? በነገራችን ላይ ምንም አያሳፍርም ቢከታተልም። የምትሰራው እንግዲህ ሜላት ቤት ወይም ደግሞ እናቷ ወደኋላ የምታውቃት እናቷ ቤት ነው ማለት ነው። እሳቸው ግን ያሰቡት ሌላ ነው። ያም ሆነ ልጁም ተሰማምቷል። እጅግ በጣም ጨንቋቸው ጋሺ ለምን ይሄን ብር ኬት እንደመጣ ለምን እንደመጣ እንዲሁም ደግሞ ሀናን ምን ሰርታ እንዳመጣችው ማወቅ ይፈልጋሉ። እውነትም ያስጨነቃሉ። ጭራሽ ደግሞ ማዛሬ ቤት ስትመጣ፣ መስሪያ ቦታም ስታድር ደግሞ በጣም ተጨናንቋል። ምክንያቱም ይሄን ብር ስላስጨነቃቸው ለሌላ ጊዜ ደግሞ ከሌላ ጊዜ በተጨመረ ወይ ደግሞ ያልተለመደ ነገር ስታደር ጨንቋቸው እሷ ያደረችው ግን የሰላም ስትል ሰላምን እናት እዛ ማደር ስለሌለባት ሰላም እናት ዋና ወንድሞ ወደ ቤት እንዲሄዱ እሳቸው ደግሞ ማን አነና ሰላም እንዲሁም ደግሞ ዶክተሩ ያለው ነገር ለማውራት ሲሉ እንግዲህ የሰላም እናት ሳትወድም በግድ ተሸኝተዋል፣ ወደ ቤት ማለት ነው። ስለዚህ ያለው ነገር ሁሉም ስትነግረው ዶክተሩ ተሰማማ ከማ ካህኔ ጋር ምንም እንትኑ ቢያስጨንቀውም ነገር ግን እያስገድድሽ መሆኑን እንግዲህ ወቂ ብሏታል። እሷም ደግሞ ይህን ነገር ታውቃለች እንዳስገድደችው ምክንያቱም እሷም የነሱ ሰላም ስትል ነው ማለት ነው። እንግዲህ እና የማታደርገው የለም። በጣም ተምር ድሙሽቦች ልጅ ነች። አባት ጠብቅ የተባለው ልጅ ደግሞ ጭራሽ በፍቅር ጠብ ብሏል። በተኛበትን አንዳ እወድሻለሁ አፈቅርሻለሁ ብሎ ራስ ብራሱ ይመላለሳል። እሷም ደግሞ የእውነትህ ነው እኔም ይሄን ቀን እየጠበኩት ነበር ብላ ምላሽ ሰጠዋለች። እንግዲህ ይሄ በህልም ነው። ሲነቃ ደግሞ እንግዲህ የጋሽን ረጋግጦ ነው ተነሳው። እሳቸውም ግራ ግብት አላቸው ማለት ነው። ሰላም አናደረገችው ነገር እጅግ በጣም ደስ ብሏታል። እና ስቲ አንዴ ላቀፈሽ አለቻት። ሀና ደግሞ ምንም አይደለም ሰላምዬ፣ ይሄ ነገር ማንም ያደርግልኛል ብዬ አላሰብኩትም እና እዚህ ነገር ሁሉም ነገርሽን ትተሽ ከኔ ጋር ሆነሽ ይሄንን ሀሳብ ከዶክተሮቹም ስለተሰማማሽ በቃ የኔ አለኝ የምለው እንደው ሰው አለኝ የምል አንቺ ነሽ እና ብላ እንግዲህ ተመስጣ እቅፍ አድርጋታለች። አኒም ደግሞ ደስ አላት። አኒ ግን አስጨነቃት። በድጋሚ ያን ቤተሰው እንዳይበጠበጥ በስንት መከራ ሰላም የወረረው እናትና ልጅን በስንት ጊዜያቸው ማውራት፣ አብረው መተኛት፣ የሆድ ሆዳቸውን ማውራት፣ ልጅን የእናት ናፍቆት፣ እናትም ደግሞ የልጅ ናፍቆት እንግዲህ እንትን ባላባቸው ሰዓት አሁን በአስራ አንደኛው ሰዓት ይህን እያጣጣሙ እያሉ ይሄን ነገር እንግዲህ የሽጣን የሴጣን ያው እንትኖችም ተከስቷል ማለት ነው። ሀነነሳ ሰባት ይሄ ነው። ወንድሟም ደንግጦ ካለበትን መቷል። እኔ እንደሄድኩኝ እህቴ ምንድን ነው ያደረገችው? ምን ሆነች? ምንድነው? ማየዝላት። እሷም ደግሞ እኔ ማቀው ነገር የለም፣ ልጅ ተወኝ እስቲ፣ እኔ መላቅም አልነበርኩም ማለች። ሁለቱም ተጨናንቋል። ጠዋት ስወጣ እኮ ቤት ጥሩ ነበረች፣ ምንም አላመማትም ነበረ። ምን ሆና ነው ስተረታና፣ እኔም አላቅም ድንገት በሽንት ቤት ወድቃ ነው ያገኘኋት ብላ አስረድታለች። እንግዲህ ሰሞኑ ስትሰድባት ክላሷን አብረው እንዳያድሩ ስታምነ ጭቃት ነበረች። ሰላም የእናቷ ብቻዬን መሆን እፈልጋለሁ እባክሽ ውጪልኝም ስትን ስትጮህባት ነበረ። እንግዲህ ያው እሷ ምናለች ምን ሆን አይሆን የሆነማ ነገር ሆናለች። የሆነችው ማወቅ አልቻልኩም ያለች ብቻዋን ታብስለን ስል ነበር። በምታወራው ነገር ጮህ ብላም ስለምታወራ በጣም ነው የምትደነግጠው፣ እናትየው ማለት ነው። ምክንያቱም በቅርብ ነው መዋደደ ጀመሩት እንደ እናትም እንደ ልጅ እና እናት የሆኑትን የሆነ ሆዳቸውን ማውራት ተጀመሩ። ነገር ግን ሀኔ እንደ ሰራተኛ ሳትሆን እዛ ቤት እንደ አንድ ልጅ ነች። በነገራችን ላይ ያው የእሷን የሚላትን ልጅ ነች፣ ግን አታቅም እንጂ ከጊዜ በኋላ ደግሞ ስታቅ ምን ልትላት ይሆናል? ዝም ብለው ሆን ወዳት ወዳት አለች። በጣም ነው የምትወዳት። አንቺ እንደ ሰራተኛ አይደለም፣ ልጆቼን ትቼበሽ ሄዳለውኝ በጣም ተንከባክበሽ ይነግሩኛል ምንም ስታስከፋቸው፣ አማናሽን ጠብቀሽ ነው ልጆች የምታስረግቢ። ከዚህም በላይ አደርግልሻለሁ። ይሄ ብዙ መሆኑ ነው ወይ ብላለች። ሰሞኑ ያን መቶ ሺህ ብር ስትልክላት እንግዲህ ይሄ ብዙ አይደለም ብላለች። የሀኔ አባት ደግሞ ይሄን ብር አስደንግጣችኋል። ይሄን መቶ ሺህ ብር እንዴት የሚለውን እሱም አስነስቷል። እንቅልፍም ከልክሏችኋል ሀሳብ በሀሳብም አድርጓቸዋል ማለት ነው። አይፈረድ አንድ የሌለው ሰውን ስራ ሰርታ ህክምና አስጀመረች። ስራ ሰርታ እሳቸው ያኖረችን ልጅ መቶ ሺህ ብር ኬት ይመጣል ብሎ ያስባሉ። ማንም አያስበው ያስደነግጣል። በእርግጥ ግን እኔ የመሰለኝ እሳቸው ሀኒን የሆነ ስራ ከዚህ ውጪ አላዳ እኔ ገብቶኛል። ምን ማለት እንደፈለጉ ስራውን ማወቅ ፈለጉ። ለዛ ነው ምክንያቱም ከብሩ ብዛት ከመቶ ሺ ብሩ በቃ ስራዋን ማወቅ ነው ፈለጉት ይመስላል ይመስለኛል፣ እንደዛ። እሷማ ያው ከሚላት ቤት እንጂ ምንም የቤት ስራ ውጭ የምትሰራለች። እኔ የማራቀው ስራ አለ እንዴ? አረ የለም ምንም ነገር የለም። ነገር ግን አይኖርም ሲጀመር፣ እያየናት እዛ ቤት እየወጣች እዛ ቤት ነው የምትገባው እኔ አምሽታ ስትመላለስ ጎረምሶችን እንዳይወስዳት ነው እኔ ምፈራላ። ያም ሆነ ይህ እንግዲህ ፈተናሽን መወጣት አለብሽ። በአሁኑ ሰዓት የሰላምን ጤንነት ወይም ደግሞ ሙሉ ኃላፊነት ነው አንቺ ወስደሻል። ቤተሰቡ ምንም ማወቅ የለበትም ብለሻል። አንዳንዴ እንደዚህ አይነት ነገር ኃላፊነትን መውሰድ ከባድ ነው። እኔ ዶክተር ነኝ፣ ነገር ግን የቻልኩትን አደርጋለሁኝ ግን ሁሉም ማድረጊው ፈጣሪ ነው ብሏል፣ ዶክተር ማለት ነው። ስለዚህ በትክክል ሰበብ ናቸው እንጂ እነሱን ያድናሉ ወይም ደግሞ እነሱን እንድላሉ ማለት አይደለም። ግን አንድ ሰው ወደ የት ይሄድ? ያው ወደ ዶክተር፣ ወደ ሐኪም ቤት ይሄዳል ማለት ነው። ሰበቡ ነው የሚያደርሰው እንጂ እሱ ምንም እቅድም የማዳንም ምንም ማለት አቅምም ቾሎታውም የለውም። ምናልባት ያው ሰበብ ሊሆን ይችላል በማለት ነው። ሰላማችሁ ይብዛ ባይባ።